አሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች፣ ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዙ ትትረፍ ይበልልኝ። ሙስሊም ክርስቲያን ወገኖቼ አጌቶተ ማጣት አላህ ይጠበቃችሁ። እውነት ማጣት መጥፎ ነው፣ መቸገር ሱብሃነከ ያረቢ። ይህ ወንድማችን እንግዲህ ሳየው በጣም ወደ ቤት ተሰበረው ማለት ነው አዘንኩ። ግን ባላደራው ደግሞ በጣም አስደሰተኝ። ስብሃናላህ ይህ ልጅ እንግዲህ ማንኛውም በቃ ጤናማ የሆነ ሰው ሰርቶ ለማደር ወደ ማንኛውም ክልል ይንቀሳቀሳል። ግን በማናውቀው ነገር እፍስፍስ አድርገው እስር ቤት ከተቱን። ምንም ሳናቅ ምንም ታንሰራ ምንግን እስኪ እንደው ስሙት ከእራሱ አንደበት ማለት ነው። እና ቤተሰቦቼ፣ እንደዚህ አይነትን ሰውን የሚያግዝ አላህ ያግዘዋል። በነገራችን ላይ ማለት ነው። ባላደራው ማለት ነው። ባላደራው እኔ ምን ልበልህ እንጃ፣ ብር ሰጥቶት ይህንን እስኪ ያዘው እና አላምንም አለ። እኔ ማመን አልችልም፣ አላምንም ነው ያለው። እውነት ለመናገር ማለት ነው እኔ እንጃ። ባላደራው እና ማስተር አብነት መልካም ሰዎች ናችሁ። መልካምነታችሁን ፈጣሪ አብዝቶ ይጨምርላችሁ። እውነት አገራችን በአንዳንድ ሰዎች መጥፎ ቢሆንም ደግሞ ደጋግ ሰዎች አሉ። ለሰው ልጆች እንደዚህ ባላደራው ደጋግ የሀገሬ ሰዎች በቃ አሰባስበው ለምስኪን ወገኖቻችን እርዱልን፣ ስጥልን ብለው በሚልኩለት ሰንቲም እሱን ደግሞ እኔም ደስ የሚያሰኘኝ ነገር ምንድን ነው፣ አምስት መቶ ስድስት መቶ አይሰጥም። በቃ ተሰጠ በቃ የሚቋቋሙበትን የሚያጠ ለአንድ ቀን ጉርሻ ማደል የሚሰጠው እና ወላሂ የሰው ታችግሩ በቃ የሚቋቋምበት ነገ መልሶ ወደ ልመና የማይወጣበትን ስጦታ ነው የሚሰጠው ማለት ነው። ባላደራው ይህ ሰውዬ እንግዲህ ይሄ ወንድማችን ዛሬ ነው ገና ተስር ቤት ወጣሁኝ። ተስር ቤት እንደወጣሁኝ መንገድ ላይ አስር ብር ያገኘሁ ወርቃ እሷና ትኪሴ ያለችው ሰውነቴ በቅማል በቃ ተባይ ብቻ ሆኗል። ልብስ አልቀየርኩም። ሁለት ወር ከምናምን እስር ቤት ነው የቆየሁት ካለምንም ወንጀል ከመንገር ላይ አፍሰው እስር ቤት አስገቡን። አሁን ወጣሁኝ ገና ልብሶቹ ቆሽሸዋል እንዳለ ተባይ ብቻ ሆኛለሁ፣ በልቶኛል። ፀጉር በጣም አድርጓል። ፀጉር ቤት ወስዶ አስቆርጦ ልብስ ገዝቶ ምሳውን አብልቶ ሙሉ ልብስ አልብሶት ጫማ ሳይቀር ሙሉ ልብስ አልብሶት ምሳ ጋብዞት የሚንቀሳቀስበት ገንዘብ ሰጥቶት ወደ ሀገሩ እኔ ሳንቲም ታገኘው አገር ይሄዳለሁ አለ። አገር ይሄዳለሁኝ፣ እዚች አልቀመጥም አዲስ አበባ፣ ወደ ሀገር ይመለሳለሁ። ያው ተደቡብ ነው የመጣው ሁሉም አገሩ ነው። አዲስ አበባም ሆነ እዛም፣ እዛም ኢትዮጵያዊ ስንሆን በማንኛውም ክልል ተንቀሳቅሰን መስራት የምንችልበት ሀገራችን ነው። ግን አሁን እውነት ለመናገር በዘረኝነት ተጠምደናል። ሁሉም ጎጠኛ ሆኗል፣ ዘረኛ ሆኗል። በሀገሩ በሀገሩ ሰው በሀገሩ ላይ ሁለተኛ ነዋሪ ነው የሆነው፣ በሀገሩ ላይ እንዳይኖር ማለት ነው። ሁለተኛ ሁለተኛ ሰው ሁለተኛ ነዋሪ፣ እንዴት ነው? የት ነው ክልልህ? በቃ ዘረኝነት ያጠመዳት አገር ሁና ብናለች። ሀገራችንን ከዘረኝነት አባ ያላቀን ሰላም ያምጣልን። ይሄ ልጅ ዛሬ ወጣት ነው ሰርቶ የሚበላ ግን ካለ ወንጀላቸው እስር ቤት የሚገቡ ካለወንጀላቸው፣ የሰው ልጅ እኮ በቃ አስባል ወንድ ልጅ አስፋልት ላይ ማድሮ እዛም ማድሮ ርዝቁን ፈልጉ እንደምንም ብሎ ያድራለን። ግን በማያውቁት ነገር በቃ ኃይል ባላቸው ወገኖቻችን ታፍሰው እስር ቤት ይወረወራሉ። እርዝቅ እንፈልጋለሁ፣ ቤተሰቦችን እቀይራለሁ፣ እኔ የምቀይራለሁ ብሎ የወጣን ህዝብ ካለ ወንጀል፣ እሺ፣ ተሰረቀስ፣ እሺ፣ በስራው ነው ይባላል። ሰው ተደበደበ፣ እሺ፣ ጥፋተኛ ነው ይባላል። ዝም ብሎ ተመሬት አንስተው ዝም ብለው በቃ እስር ቤት የሚወረወሩ ስንት ህዝብ አለ። ይሄ ወንድማችን እውነት፣ እኔ እንጃ። አላህ ደግሞ እኔ የአላህ ነገር፣ ስብሃና አላህ፣ የፈጣሪ የአላህ ጥበብ እኔ ገረመኝ። ከእስር ቤት ሲወጣ በቃ እንደዚያ ቅማል እያስቸገረ በአደባባይ ላይ ሲወድቅ ባላደራው ሲያገጣጥመው ይሄን ወንድማችንን በዛች በሰዓት እንደዛ ቀማል እያንገበገበው እሱ ሸዋር አስወስዶ ጸቡን አስቆርጦ እንደዚህ በቃ ሁሉን ማሳጅ አስደርጎ እኔጫት ጸጉር ቤት አስወስዶ ይችን ቀን ፈጣሪ ነው የጻፈለት። ይሄ ወንድማችን ፈጣሪ ነው የጻፈለት። ፈጣሪ አላህ ነው አዘዘለት። በቃ አዘዘለት የሆዱን አይቶ የልቡን አይቶ ዛሬ ምንም የለህም። ይህን ያህል ጊዜ እስር ቤት ብትቆይም፣ ወላሂ ወገኖቼ ተገፉ። መገፋት ጥሩ ነው። የተገፋ ሰው ለጊዜው ሊከፋ ይችላል፣ ግን ያልፋል። ሁሉም ነገር ያልፋል፣ ይነጋል። እሱ ሲናገር፣ ወላሂ ይህቺ ገና የተወለድኩባት ቀን መሰለችኝ፣ ዛሬ ገና ነው በቃ ያለው ደስታ ማለት ነው። ደስታ ራሱ በቃ አፉ ሊዞን የቀረውን ሂጂ እኔ እና ማሰራብነትን ሳይ እንባዬ ነው የሚተናነቀኝ። እኔ እንጃ። መልካም ልጆች ዘራችሁ ይባረክ፣ ረጅም እድሜ ከጤና ጋር ይስጣችሁ። እናንተ መልካም መልካም መልካም መልካም ሰዎች ማለት ነው። አላህ ይጠበቃችሁ። እውነት ሀገራችን በእናንተ በእናንተ አይነት መልካም እህትና ወንድሞችና የቆመችው። እንደኛማ መጥፎነት አንዳንዶቹ መጥፎ ሰውን እየገደሉ ካሜራ አደቅ ነው የሚስቁ ህዝብ እኳ አለ። እኳን እንደዚህ ተቸግረሃል ብሎ ተይሰድ። እንደው ማጣትን አያስነካችሁ እህት ወንድሞች፣ አትጡ ማጣት ውሽ፣ ብስሚላ። ማጣት መጥፎ ነው። የምትቀይራት እኳ ልብስ በቃ ብስሚላ። እንደው ማጣት አያስነካችሁ። ያጣ ሁሉ ያገኝ፣ ያጣ ሁሉ ያገኝ፣ የታመመ ሁሉ ይዳል የተቸገረው ሁሉ ያገኝ። አጊተን ደግሞ የምንሰጥ ያደርገን። በነገራችን ላይ ይቻ አዱንያን ሲፈጥራት አላህ ሲፈጥራት ሁሉም ለፈተና ናት። አንድን ሰው አጊቶ ሌላውን እንዲያስደስት፣ ሁሉም ሀብታም ማድረግ ይችላል። የኛ አላህ ምንም አይቸገረውም። ጥበቡ የእሱ ነው። ሰማይና መሬትን የዘረጋ ግን ምክንያት አለው ሁላችንም ተሰደን ሁሉም ሀብታም ተሆነ፣ ይቻለም ትቆሽሻለች፣ ማንም የሚነካት የለም። ግን እንድናገለግል ተባህር ማዶ መተን የሰው ሽንት ቤት እያጠብን የሰው ልብስ አጥበን በቃ ቀና ጎንበስ ብለን ለእኛም ለቤተሰቦቻችንም እንድንረዳ እነሱን ደግሞ ሀብታም ማድረጋቸው። አዱኒያ እንደዚች ናት። አንዱ ድሃ፣ አንዱ የተማረ፣ አንዱ አልተማረ፣ ግማሹ ዶክተር፣ በቃ አላህ ህክም አለው። በቃ ሁሉ ነገር እና ለበጎ ነው። እንደዚያ አጋጣሚ ስብሓነት ያረቢ፣ እኔ እንጃ። ለራሱ በቃ ህልም ነው የሆነብኝ ተስር ቤት ወጥቶ በቃ ተስር ቤት አሁን ወጥቶ እሱ እጅ ላይ ከዛ ልብሱን ቀያይሩ። አስቡት፣ ልክ እናት ቤት እንደደረሰ ማለት ነው። እናት ቤት እንደደረሰ እንግዲህ፣ እናት ቤት ሲሆን ነው ቤቱ ሲሆን ነው የገዛ ቤቱ ሲኖረው በቃ ጃሂዝ የሆነ ቤት ሲኖረው ገብቶ እዛ የተዘጋጀለትን ልብስ ሸዋር ወስዶ ልብሶችን ቀያይሮ በቃ የራሱ ቤት ሲኖረው ቤተሰብ ሲኖረው፣ ግን ይሄ ምንም መሄጃ ያጣ በቃ ምንም በቃ ምግብ የራበው ማለት ነው። አገራችን ብዙ ሰዎች አሉ። አላህ ሲያገጣጥመው እኔ እንጃ በጣም ነው እኔ አጂብ የሆነብኝ፣ አጂብ የፈጣሪ ነገር። አልሐምዱሊላህ አላህ ይስጥህ ይባላል ነው አንተ መልካም ነህ። አላህ ቤመርጠን ወለዝሽ ነገር ማለት ነው። መጨረሻነ ያሳምረለህ ረጅም እርሜ ከጤና ጋር ይስጠህ ወላ ይስጣችሁ። እናንተ መልካም የምታረጉ ወገነቻችሁን ዘር ሃይማኖት ታትለዩ ሰው በመሆናቸው ብቻ የምትረዱ ፈጣሪ እርዳችሁ፣ ረጅም እርሜ ከጤና ጋር ይስጣችሁ በትቀጥሉበትቻ። አዱያ ከንቱ ነች፣ ወላ ከንቱ ነች። ዱኒያ ከንቱ ነች። ለወገኖቻችሁ ዝቅ ብላችሁ ሰትነ ሰው መሆን በቃ እንደዚህ ነው። የሰው ልጅ ካለው ሰውን ማገልገል የራስህ መኝታ ካለ አንገተ መግቢያ ቤት ካለ ከፍተ የምትገባበት የዕለት ቁርስ የምትበላው ካለ ጤና ማታወቅ በቂና በቂ ነው። ወላሂ አልሐምዱሊላህ። አላህ ባለን ነገር በረካ ያው። አንዱ የሰው ልጅ በቃ ወጥቶ ገብቶ ከፍቶ የሚገባበት ጎጆ ካለችው የዕለት የሚንቀሳቀስባት በቃ ዋናዋን እያስቀመጠ ትርፉን በትርፉ የሚኖር ከሆነ ናእማ እኮ ነው፣ ይሄ ትልቅ ናእማ ነው። ሌላ ሌላ ነገር፣ ሌላ ሌላ ድርጅት፣ ሌላ መኪና፣ ሌላ ሌላ ሌላ ማሰብ ሳይሆን በቃ ለሰው ልጅ መኖር ተሻለ፣ ትልቅ ናእማ ነው። ወላሂ ነው የምላቸው። ስንቶቹ ናቸው አስፋልት ላይ ወርቀ ያሉት፣ ስንቶቹ ናቸው ምንም ነገር የሌላቸው፣ ስንቶቹ ናቸው መታገሚ አታወቁም፣ ስንቶቹ ናቸው ወላሂ እና እንደዚህ አይነትን ሰዎች ብዝት ያደርግልን። ጨምሮ ጨማምሮ ይስጣቸው። ባጣ ሁሉ ይስጣቸው። ረጅም እርሜ ከጤና ጋር ይስጣቸው። እንደዚህ መልካም ሰዎችን ያብዛልን። ሱብሃን አላህ። በነገራችን ላይ ከአንድ እናትኳ ተወልደን አላቃችን የተለያየ ነው የተለያየ ሁላችን እናታችን አንድ ነች። አንድ ልጅ ቸር ይሆናል አንድኛ ወይም በቃ የተለያየ ነው አህላቃችን ብቻ። የሰው ልጅ አላ የሰጠው ስጦታ እናችንም አህላቃችን የተለያየ ነው። ከለምናስብ ከይ ለምንሰራ ያድርገን። ወዳገሬ ልጆች በያላችሁበት በዓለም ዳርቻ ሰላማችሁ ብዝት ትረፍ ይበልላችሁ። አጌታችሁ አትጡ ወላሂ አጊቶ ማጣት ደግሞ ትልቅ በሽታ ነው፣ እህት ወንድሞቼ ማለት ነው። ማጣት መጥፎ ነው። እንደው በጣም ሀብታም ባትሆኑ የዕለት ቁርሳችሁን ያሳጣችሁ ፈጣሪ። የዕለት ቁርስ በቃ የለታ የሰው ልጅ መሰተሪያ ካለው እንዳልኳቸው ማለት ነው። መሰተሪያ ካለው አዱኛ ትጠገብም በነገራችን ላይ አዱኒያ አንዱን ትሰጠው አንዱን አንዱን ትሰጠው አንዱን አንዱን አንዱን ትሰጠው ሌላ ሌላ ሌላ ነገር ያምረናል ግን እኔ አላህን የምለምነው ማለት ነው። እኔ ለራሴ እኔ ንጂ አይ ለራሴ በቃ ራሴ የምትኖረኝ ራሴ ሆነሽ ቤት ደግሞ ራሴ ተንቀሳቀሽ እዛችሁ ወረቴን የነጀዛችሁ እየሰራሁኝ የእለት ቁርስ የማገኝበት ካለኝ አልሐምዱሊላህ፣ አላህ በረካ ያድርግልኝ። ረጅም እርሜ ሰጥቶ የተጤና ጋር ያንኑ ረድቱን በረካውን ያደርግልኝ። በቤቴ በቃ ሳቅ፣ ጨዋታ፣ ፍቅር፣ ሰላም ይኖር። በቃ ይህን ነው የምፈልገው እንጂ ካለኝ፣ ከዛም ደግሞ ካለ ሰደቃ የምሰጥ ለተራቦ የምረዳ፣ የማበላ፣ የማጠጣ ያደርገኝ ነው የምለው አላህን እንጂ ብዙ ንብረት እንደልኳቸው። እንደ ድህነት የሚያስጠላ ነገር የለም ማጣት ያየ ሁሉ ዝቅ ያደርጋል። ስታገኝ ግን ሁሉም ነገር ሰው ያከብረሃል። ወላሂ ያጣ ሰው አያምርበትም ምንም ነገር። ከዚ ሀገር እኳ ሄደን ስንሰጥ ስንረዳ የኖር ነው ልጆች አገር ስንገባ ከለለን። እውነቴን ነው የምላቸው ሰው ማንም አይወዳቸውም። እኔ ቅድም የሆነች ልጅ ስትናገር እዚ ሀገር በአረብ ሀገር ስንት አመት ኑራ ለቤተሰቦቿ ስታስተምር ወንድሞቿን ዘመዶቿን ስትረዳ ኑራ ከዚህ ስትሄድ የገዛቸውን እኮ ቤት የለሽም ብለው እንደገና ተተጨቃጨቃቸው አንደኛ አይተው ታንቃሟተች ብዙ ናቸው። እኔ በእንደዛ አይነት ነገር እኮ ተተነሳ ብዙ። ስለዚህ ማጣት እንደ ማጣት የሚያስጠላ ነገር የለም። አድርጋልናለች እሷ ራርታናለች። ተሷ ጎን እንቁም የሚል ሰው ማንም የለም። እና ራሳችንን እንጠብቅ። ራሳችንን ምን ሆኖ እራሳችንን እራሳችንን በቃ ባለችን ነገር ማንም አይወደንም። ስለዚህ ካለን ነገር አላህ ረዳኤቱን በረካውን ያደርግልን ካለን ነገር እያካፈልን በዚች ምድር ላይ የምንኖር አላህ ያደርገን። የሰው ሀቅ አያስነካን የራሳችንን ደግሞ አያሳጣን። ከመጥፎ ነገር ካጣላፊ ነገር አላህ ይጠብቅን። ወንጀላችንን በራህመቱ በዝነቱ ይቀፈርልን ይዘንልን ከቲማችን ያሳምርልን። ከምንም በላይ ደግሞ የሰው ልጅ መጨረሻችን ያሳምርልን። እንደ ሰው ሳይሆን እንደሱ ረህመት፣ እንደኛ ጥፋ ሳይሆን እንደሱ እዝነት፣ አላህ ይዘንልን። አላህ ይጠብቃችሁ፣ በየዓለሙ ላይ ያላችሁ ወገኖች፣ ሙስሊም ክርስቲያን ወገኖች፣ ሰላማቸው በዚህ አላህ ይጠብቃችሁ። ሰላም ለሀገራችን፣ ሰላም ለህዝባችን። ይሄ ልጅ ስለተወለደኝ አይደለም እንባይ የረገፈው ወላሂ፣ የሰው ልጅ ሲረዳ ሳይ በጣም ነው ደስ የሚለኝ፣ አቂቃቴ ነው። የሰው ልጅ ሲረዳ ሲያለብሱ፣ ሲያጎርሱ ሳይ እኔም መቼ ነች ይቺ ቀን የምትወፍቀኝ? አላህዬ አገኝቼ ሰጥ ይሆን እላለሁኝ። እና አላ ይስጠን በሰፊ እጁ የሰጥቶን እናብላ፣ እንጠጣ፣ እናብላቸው፣ እናጠጣቸው ወገኖቻችንን እናልብሳቸው። ለእነሱም ደግሞ እሱ የሀለቃቸው ጌታ እሱ ነው እና እሱ የረዘቃቸው። አሁን ይሄ ልጅ አላ ያዞለት ነው መንገድ ላይ ይኸው፣ አስር ብር ማንጥሎለት አላ ኔ፣ በቃ ያገኛታችን አስር ብር ኪሱ እንዴት ገባ? ከዛ ደግሞ ልፍሴ ባላደራ ሲያገኝ የሰጠው ብራ ታ ማመን ያውቃተው በቃ እንደዚህ ፈዞ ነው የቀረው። ካሲ ነው ማለት ነው እንዴ የታሰረ ብር እንካ ሲለው በቃ አፉን ይዞ ነው የቀረው። በተባይ ተቃጥዬ ነው የወጣሁት። ሻዋር ኳ አልወሰድኩም። በምንም በማላውቀው ጥፋት ታስሬ አለ ይህንን ያደረገለት አላህ ነው ብቻ ለሰጪ ይስጠው። በሚያዝን ይዘንለት። አላህ አገራችንን ኢቶን ሰላሟን መልስ ያድርግልን አንድነትን፣ ሰላምን፣ ፍቅርን መተሳሰብን ይስጠን። ሰላማቸው ብዙ ትትርፍ ይበላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ረጅም እድሜ ከጤና ጋር እመኝላችኋለሁ ወገኖቼ። ሰላማቸው ይብዛል። ወሰላም ዓሌይኩም ወራህመቱላሂ ወበረካቱ።